እልልታ፣ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ሕብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ሕልም እልም አፓርትመንቶች ተገንብተው ያለቁ ሌላ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰበስቴሽን አለ ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የሕፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በሶሪያም ከባድ ውጊያ መቀስቀሱ ተሰማ። የአሁኑ ውጊያም የቀድሞ ፕሬዚዳንት ባሽር አልአሳድ ከስልጣን ከተወገዱ ካለፈው ታህሳስ ወዲህ ከፍተኛው እንደሆነ ይነገራል። ስልጣን በያዘው ቡድን ወታደሮችና በባሽር አልአሳድ ታማኞች መካከል በጥረፋማ የሶሪያ ከተሞች ተካሄደ በተባለው በዚህ ውጊያ በጥቂቱ ከሰባ በላይ ሰዎች ሲገደሉ በርካቶች መቁሰላቸውና ከፍተኛ ግምት ያለው ንብረት መውደሙ ይነገራል። ውጊያ በተካሄደባቸው ከተሞች የሰዓት እላፊ ገደብ መጣሉ ሲታወቅ የሀገሪቱ የሰብአዊ መብት ተሟጋች ቡድን 71 ሰዎች መገደላቸውን አረጋግጫለሁ ብሏል። 35 ከመንግስት ወገን የተገደሉ ሲሆን 32ቱ የአልአሳድ ታማኞችና አራት ሰላማዊ ሰዎች መሆናቸውን አረጋግጧል። ከስልጣን የተወገዱት የቀድሞ የሀገሪቱ መሪ ባሽር አልአሳድ ታማኝ ኃይሎች በጠረፋማ የሀገሪቱ ክፍሎች በስፋት እንደሚንቀሳቀሱ ሲነገር በሺዎች የሚቆጠሩ መሳሪያ ጥለው ከቤተሰብ መቀላቀላቸውን መንግስት ይገልጻል። የሩሲያ ዩክሬን ጦርነት ተጠናክሮ ሲቀጥል ዩክሬን ፈረንሳይ ሰራሽ ተዋጊ ጀቶች ለመጀመሪያ ጊዜ መጠቀሟ ተነገረ። ሌሊቱን በኃይል መሠረተ ልማቷ ላይ የሩሲያን ጥቃት ለመቀልበስ ፈረንሳይ ሰራሾቹን ሚራዥ ጀቶች መጠቀሟን ገልጻለች። በትላንቱ ሌሊት ጥቃት ሩሲያም 67 የሚደርሱ ሚሳኤሎች በዋነኛነት በጋዝ ማውጫ ተቋማት ላይ መተኮሷን የዩክሬን ባለስልጣናት አረጋግጠዋል። 200 የሚጠጉ የሞስኮ ድሮኖች መሳተፋቸውን ከነዚህ ውስጥ 33 ክሩዝ ሚሳኤሎችና 100 ድሮኖች መጥተው መጣላቸውን ባለስልጣናቱ ገልጸዋል። በጥቃቱ አራት ልጆችን ጨምሮ 18 ሰዎች መቁሰላቸውን የሌሊቱ የሩሲያ ጥቃት የነጩን ቤተ መንግሥት የሰሞኑ ድባብ ሊለውጥ እንደሚችል ምልክት አሳይቷል እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ በሩሲያ ላይ ተጨማሪ ማዕቀብ ለመጣል እያጤኑ መሆናቸውን ሲያስታውቁ፣ የጸጥታም አማካሪያቸው ማይክ ዎልዝ የትራምፕ አስተዳደር ከሞስኮ ጋር ያለውን ግንኙነት እየመረመረ ነው ማለታቸው የሰሞኑን የሩሲያ ዩክሬን የሰላም ንግግር ተስፋ እንዳያጨልመው ተሰግቷል። በእርግጥ የዛሬው የትራምፕ ማስጠንቀቂያና የድባቡ ለውጥ አዲስ እንደማይሆን የሚገልጹ ወገኖች አሉ። በሌላ በኩል ባለፈው ጥር ትራምፕ ስልጣን መያዛቸውን ተከትሎ ፑቲን ጦርነቱን የማያቆሙ ከሆነም ከፍተኛ ታሪፍና ተጨማሪ ማዕቀብ እንደሚጥሉ ያሰሙትን ማስጠንቀቂያ ያስታውሳሉ። ሩሲያም በዩክሬን ላይ ወረራ ከፈጸመችበት ጊዜ አንስቶ ያለፉትን ሶስት ዓመታት አሜሪካም፣ ብሪታንያም የአውሮፓ ህብረት አውስትራሊያም፣ ካናዳ፣ ጃፓን እና ሌሎች ሀገሮች በሩሲያ ላይ ሀያ አንድ ሺህ ማዕቀቦች መጣላቸው ይነገራል። በዋነኛነት በሞስኮ ገንዘብና ነዳጅ ላይ ያነጣጠሩ እንዲሁም የምዕራብ ሀገሮች ሩሲያ መሳሪያ ለማምረት የምትጠቀምበትን ቴክኖሎጂ ሲያግዱ፣ ከሩሲያ ወርቅና አልማዝ ከመግዛት ተቆጥበዋል። በየሀገራቸው የሚኖሩና ከሩሲያ ጋር ግንኙነት ባላቸው ባለሀብቶች ላይም ማዕቀብ መጣላቸው ይታወሳል። ዶናልድ ትራምፕ ዛሬ በማኅበራዊ መገናኛቸው ባሰራጩት ጽሑፍ ሞስኮ ተኩስ አቁማ ወደ ሰላም ጠረጴዛ እስከምትመጣም የታሪፍ ጭማሪና ሌሎች ማዕቀቦች ለመጣል እያጤኑ መሆናቸውን ገልጸዋል። ሩሲያና ዩክሬን ጊዜው ሳይረፍድ አሁኑኑ ወደ ሰላም ውይይት ግቡ ብለዋል። ትራምፕ በመልእክታቸው ማጠቃለያም ሱዳን በእርስ በርሱ ጦርነት በዘር ማጥፋት ወንጀል ተባብራለች ባለቻት የተባበሩት አረብ ኤሚሬትስ ላይ በዓለም አቀፍ የፍትህ ፍርድ ቤት ክስ ልትመሠረት ነው ተባለም። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትል ሱዳን ከሳለች። ኤምሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ የገንዘብና የፖለቲካ ድጋፍ በማድረግ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ይላል የሱዳን መንግሥት። የተባበሩት አረብ ኤምሬትስ በበኩሏ ቀልብ ለመሳብ የሚደረግ ትርኢት በማለት ክሱን ውድቅ አድርጋለች። ለሁለት ዓመታት በዘለቀው የሱዳን እርስ በርስ ጦርነት ተፋላሚ ወገኖቹ የሱዳን ጦርና ፈጥኖ ደራሽ ኃይሉ የሰብዓዊ መብት ጥሰቶችን በመፈጸም ተወንጅለዋል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ቡድን ትደግፋለች ስትል መውቀሷን ዘገቦች አመልክተዋል። አሜሪካም ከ15 ዓመታት በኋላ ለመጀመሪያ ጊዜ በጥይት ደብድባ የሞት ቅጣት ልትፈጽም መሆኑ ተነገረ። ዛሬ ምሽት በኢትዮጵያ አቆጣጠር ከሌሊቱ 8 ሰዓት ገድማ ሞት የተፈረደበትን አንድ ወንጀለኛ በጥይት ደብድባ ቅጣቱን ተፈጻሚ ታደርጋለች ተብሏል። በደቡብ ካሮላይና እስር ቤት የሚገኘው ይሄው ፍርደኛ ሞት የተበየነበት የቀድሞ ፍቅረኛውን ወላጆች በቤዝቦል መጫወቻ ዱላ ቀጥቅጦ በመግደሉ እንደሆነ ይነገራል። የሞት ቅጣቱ ተፈጻሚ የሚሆነው ደግሞ ለዚሁ ተግባር ተብለው በተሰሩ ልዩ ጥይቶች ደረቱ ላይ ተደብድቦ ነው ብሏል ሮይተርስ በዘገባው። ብራድ ሲግመን የተባለው ይኸው የ67 ዓመት አዛውንት ወንጀለኛ በ2001 እንደ ኤሮፓያኖቹ አቆጣጠር በምን ምክንያት እንደሆነ ባልታወቀ ሁኔታ ከፍቅረኛው ጋር ተጣልቶ ወላጆቿን ከገደለ በኋላም እርሷን አግቶ ያቆይና ኋላ ላይ ጥይት እየተኮሰባት ሮጣ አምልጣለች ነው የተባለው። ሲግመን የሚሞትበትን መሳሪያ የመረጠው ራሱ ነው ይባላል። በኤሌክትሪክ ወንበር ይሻልሃል ወይስ በመርዝ መርፌ ተብሎ በጥይት ተደብድቦ መሞት እንደመረጠ ጠበቆቹ ገልጸዋል። ሲግመን እንደ አውሮፓያኖቹ አቆጣጠር ከ2010 ወዲህ በጥይት የተገደለም የመጀመሪያው የሞት ፍርደኛ ሲሆን አሜሪካም የሞት ፍርድን ዳግም ስራ ላይ ካዋለች እንደ አውሮፓያኖቹ አቆጣጠር ከ1976 በኋላ ደግሞ አራተኛው ወንጀለኛ እንደሆነ ይነገራል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት? ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም ዕልም አፓርትመንቶች ተገንብቶ ያለቁ ሌላስ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰበስቴሽን አለ ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የሕፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውን ባዞና ማሳጅ አምስት ቤዘመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው ባጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክስኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ የምቾት የተድላ ቦታ